ተያይዛችሁ ከመጣችሁ የማንወዳችሁ ነገር የለም። እናንተን በመጀመሪያ እርስ በርስ ከተዋደዳችሁ እኛ አለቅላቂዎች አጨብጫቢዎች የማንወድበት ምክንያት ምንም ነገር የለም። አዎ ለአንድ ወር ለአንድ ሁለት ወር እናወራለን እናወራለን፣ ነገር ግን ወደ እናንተ ሙድ መምጣታችን አይቀርም እና ቤተሰብ እንዳያቸዋቸው አብርሽና ሄርሞ ጫካ ለጫካ የንሰች ጫካ ለጫካ እየሄዱ ነው። እኔ የምለው ጫማው በስቶብሽ ነው ወይስ እውነት ኮንጎ በቃል ሲያስረሽ ነው። ለማንኛውም ሲጀምር የባህላዊ ልብስ ማስታወስ ማለት ሁሉንም ነገር ማስታወስ ነው እና እናቶችን መምሰልም ጭምር ነው። ባህልንም ማስተዋወቅ ነው። እንዴት እንዳማረባችሁ ያው በሰው ትዳር ጥልቅ ብለሽ ባትገቢ ደስ ቢለኝም ስትገቢ ደስ ባይለኝም ማለት ነው። ነገር ግን በጣም ነው ያማርባችሁ። የምሬ ነው የምልሽ። እና እሱ ደግሞ የጉራጌ የወንዶች ልብስ አለ እኮ እሱን ለምንድነው ያላልበሽው? እ እንዳለችውም ይኸው። ግን በጥበብ ነበር ቃል የገባሽልን፣ በጉራጌ ልብስ መጣሽልን። እልመሆም ዋናው ቋንቋችንን፣ ሀገራችንን፣ ባህላችንን እያስተዋወቅሽ ትገኛለሽ ማለት ነው። በቃ አሁን እንግዲህ ህዝቡ ወደ ሄርሜላን መውደድ እየገባ ነው፣ ከኔም ጭምር ምድር አልቅላቂ በቃ ሩታ እየተረሳች ቤተሰብ ግን አያምሩም። የምሬ ነው የምላችሁ አያምሩ አባቱ እኮ ያመነበት ነገር ሌሎች የማያምኑበት ጉዳይ የለም። ገባቸዋ ግን እዚች ጋ አሁን ጸ ቢፈጠር የሆነ ነገር ቢፈጠር ታየኝ ታየኝ። ሄርሜላን አጥቤ ጨምቄ ሳሰጣት ማለት ነው። ነገር ግን ፍቅር ከሆኑ በዚሁ ከቀጠሉ ያው መቼስ ከአባቱ በላይ ቡዳ ነው አደል የሚባለው። ግን የፍርድ ቤቱ ጉዳይ የአቃቢ ህግ ጉዳይ ሳታሳውቁ እናንተ ጫካ ለጫካ እየዞራችሁ ትገኛላችሁ። ምንድን ነው ነገሩ? እኔ አልገባኝም። መጀመሪያ ቆየ የተያዘው ነገር መጨረስ የለበትም። እና ድራማ እስከሆነ በዚህ ልክ መጠጋጋቱ ጥሩ ነው። ኮንታክት አይፈጥርም። ታውቃላችሁ እንግዲህ እጄ ፈውስ ነው ብላለች ሄርሜላ፣ እጄ ፈውስ ነው ብላለች ማለት ነው። እና ልጁን ፈውሳ ፈዋውሳ አስምጠዋለች ማለት ነው። ምንም ማድረግ አይቻልም። እኛም እሱ የወደደውን ነገር እኛም አንወድበት ምክንያት የለም። በቃ ህይወት ይቀጥላል ብሏል። ህይወት ይቀጥላል። እኛም ዋናው እሱ እንዳይከፈው የምሪ ነው ብላችሁና፣ እንዴት እንደገረሙኝ ደሞ እንዴት አባታቸው እንደሚያምሩ ማለት ነው። በተረፈ ይመቻችሁ፣ መልካም በዓል ሁሉ ነገር ተመኘንላችሁ። ለመጀመሪያ ጊዜ ሰው ትዳር ላይ ገብታ የሰው ባል የነጠቀች ሴት፣ በቃ እኔ፣ ብዙ ሴቶች አሉ የሰው ትዳር የሚያበላሹ። ነገር ግን ይቺ ሰው እያያት በደፍረት ማንንም ሳትፈራ ጀግና እንበላት ወይስ ምን እንበላት? ማንንም ሳትፈራ የሰው ትዳር ገብታ፣ የሰው ቤት ገብታ፣ የሰው ባል ይዛ የጠፋች ምርጥ ጀግና ቀሚ ማለት ነው። ቀሚ በሏት፣ ሌባ በሏት። በቃ ግን ደስ የሚል ለሱ ለኛ አይደለም ለሱ፣ ደስ የሚል አወሳሰድ ነው የወሰደችው፣ በአስማት ምንም ነገር ሳይነቃ ሳይባን ሳይቸገር ቀስ ብላ